በጣም ብዙ ቤተሰቦቻችን የሚጠብቁት ነገር ነው። ይህን ደስታ ከመናገራችን በግን ማለት ነው ላይክ፣ ሼር፣ ሰብስክራይብ ያድርጉ። በቅድሚያ ሰብስክራይብ ሪከርዱን ሰብረን ታሪክ መስራት አለብን። ይህ ከአንተ ጋር መምጣቴ ነው የሚያናድደው ደግሞ እንዴት ይሄው ሚስጥር አወጣብኛት። በዚህ አጭር ጊዜ ውስጥ ይወደዳችሁ ታላችሁ ተቀባይነት ያገኛ ልጅ ነውና፣ አዎ ፍፄ ጋራችሁ ማለት ነው። ዝም በይ ነገረኛ ልጅ። አንተ አትፈርሽ። ለነገር ለነገር ሲሆን ነው የምታፍረው። ሰላም በልሽ። ነገረኛ ነኝ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው ፈጣሪ መስገን መላጣ አይደለም፣ እሺ ካምፕሌን አይታችሁ ይሳቃችሁ መላጣ አይደለም፣ እሺ። ራሷ ነች መላጣ። ሲጀመር በምንድን ነው ግን እንደዛ የተመለጥከው? አስማት ነው በአስማት ነው። ዞቻችሁ ፈታ እንዳላችሁ ተስፋ እናደርጋለን። ደክሞኝም ታንገላታኛለች፣ አይታችኋላ። ምን አደረኩኝ? ምን ያላረግሽ ነገር አይታለ። እንደውም ብሎ ይሁን የትናንቱ ቦታ ማታ ነው እንዴ? አረቀስሻለሁ። እሺ፣ እሺ፣ ቆይ አንዴ እኔ ዛሬ ለነገር አይደለም የመጣሁት እሺ ለምንድን ነው አዎ ለሰላም ነው ደስ ለሚል ነገር ነው በጣም ብዙ ቤተሰቦቻችን የሚጠብቁት ነገር ነው ዛሬ ነው ይሄን ደስታ ከመናገራችን በእግዚአብሔር ማለት ነው እነሱ መጀመሪያ ወሬውን መስማት ከፈለጉ ላይክ ሼር ሰብስክራይብ ያድርጉ በቅድሚያ ሰብስክራይብ ከዛ ላይክ ብቻ አዳርሱት ብዙ ቤተሰብ አለ በጣም ብዙ ቤተሰብ አለን ብቻ አዳርሱት ለማን እንደሆነ ምናምን እናገራለን አሁን እናገራለን ሲቀጥል ደሞ አንዳንድ ቦታ እያየው ነው እና የሃይሚም አለባት እኔ አለብኝ። ይመሰለኝ አይ ቲንክ ቻናል ማለት ነው እኛ ያለን ዩቲዩብ አንድ ቻናል ነው ማለት፣ በራሱ አንድ ቻናል፣ እኔም አንድ ቻናል፣ ሌላ ዩቲዩብ ቻናል የለንም። እንዳትሳሳቱ። ብዙዎቻችሁ ሰከን በይ፣ እሺ። የምናገረው እውነት በጣም እየተሰማን ነው እኛ የለንም ለማለት ግር ሰው ኮሜንት ሰውቤ ኮሜንት እየጻፉ ምናምን እያየን ነበርና ያ ቻናል የሚያደርገው እየረሳውት ነው የምር ብዙ ጊዜ እናገራለሁ እያልኩ እየረሳውት ነውና፣ ዛሬ ልናገር ብዬ ነውና እንዳትረሱት። ሁላችሁም አዳርሱት፣ ተናገሩ። አንድ ቻናል ላይ ያለን ዩቲዩብ ማለት ነው። ቲክቶክም አንድ ቻናል ያለኝ፣ ምንም የለኝም ከአንዳንድ ቻናል ውጪ። ብዙዎቻችሁ ግራ ይበላችሁ፣ የለኝም ሳይሆን የለንም በለኔ እኮ የለኝም ነበር። በጣም ብዙ ጊዜ እንደዚ አይነት ነገር እያየው ስለሆነ አብዛኞቻቸው ደግሞ ኦዲዬንስ ብቻ እየመሰለ እየተፎገረ ነው። እኛ እየመሰልናችሁ ነበርና እኛ አይደለንም እኛ አንድ ቻናል ላይ አለን። አው እና ደግሞ የኛ ቻናል ከመስሏችሁ ሌላ ቻናል ላይ ሄዳችሁ ያው የኛን ፎቶ ምናምን ስለሚጠቀሙ እናንተ ማድረግ ያለባችሁ ምንድነው? ቀጥታ ያው አዲስም ቻናል ከፈትን ምንም አላልን መቼም። እኛው በኛው ሼር እንደራረጋለን። ስለዚህ ሼር የተደረገበት ቦታ ላይ ለምሳሌ ኔ ቤት ሼር ይደረጋል፣ ብሩክ ቤት ሼር ይደረጋል ሌሎችን ቤት ሼር ሊደረግ ይችላል። እኛው ጋር ሄዳችሁ ማየት ያን አዲስ ቻናል ማግኘት ከፈለጋችሁ ማለት ነው። ስለዚህ ሌላ ቦታ መሄድ አይጠበቅባችሁም ማለት ነው። ምንም አዲስ ቻናል የለንም ግር እንዳይላችሁ። ዛሬ መጣ ነው በሁላችሁም ጥያቄ መሰረት በጣም ብዙ ነበረ በጣም ብዙ ጥያቄ ኖሮ በጣም ብዙ ሰብስክራይ የምጠብቅበት ቤት ነው እና ታሪክ እንሰራለን። በድጋሚ እስካሁን አይ ቲንክ የተሰበረ ምንም ሪከርድ የለም። ምንም ነሽ አንደኛ ዓለምን ሁለተኛ አንደኛ ጊዜ አሁን አብዚ ተቆጣጥሮታል ጊዜውንና፣ እስኪ አሁን ያሁኑን ታይም ደግሞ ማን እንደሚቆጣጠረው በዚህ አምናለሁ። አይ በጣም ብዙ የሚወዱት ፍፄን ተናገርኩ። ወይኔ አመለጠኝ። ምን ይሻለኛል? ወዴት ይማቲም ነው ነው ምን አንተ ምን ይሻለኛል ትላለች። እኔ እኮ ነኝ። አመለጠኝ። ምን ይሻላል በይ። እኮ ምን ይሻላል? እኔ ከአንተ ጋር መምጣቴ ነው የሚያናድደው። ደግሞ እንዴት ይኸው ሚስጥር አወጣብኛ። ትንሽ ጓጉ ብዬ ነበር ሰው። አረ በጣም ጓጓችሁ፣ በጣም ብዙ ጓጉ። በቃ ንገራቸው። እሺ፣ ይሄ ቻናል የፍፄ ነው። ሰብስክራይብ አድርጉት እና ለፍፄ ቻናል ከፍተንለት ነው እና ቤተሰብ፣ በጣም በእውነት በጣም ወደው ወንድሜ ጓደኛዬ ነው ሃይሚን በአጭር ጊዜ ውስጥ ጥሩ ልጅ እንደሆነ ያውቅሽ ይመስለኛል። እንዴ ፍፄ ምን አይነት ልጅ ነው? አረ እንዴ ባለውለታይ በእውነት በጣም ገና ሲመጣ ጀምሮ ባለውለታይ ነው። እና በዚህ አጋጣሚ በራስህ በአዲሱ ቤት እስኪ ቴንክ ዩ ልበልህ፣ አመሰግናለሁ። ምክንያቱም ማለት ነው ትዝ ይልሃል የሆነ ሰዓት ላይ አንተን በፕራንክ ያጨናነቅኩ ጊዜ ጠርቼው አክብሮኝ መጥቶ ምናምን ስራውን ትቶ ፕሮግራሙን ትቶ መጥቶ ምናምን ከዛ በቃ ብቻ ጨጓራ ያላጣችሁኝ ረስቼላችኋለሁ። እና ደሞ የዚህ ቤት ሶስተኛ ሰብስክራይብ እኔ ነኝ። ከተከፈተ ሶስተኛ አንደኛ ቤኪ ነው። ኦኬ አራተኛ እኔ ነኝ። እሺ ልታረጊው ገና አንደኛ ቤኪ ነው። ሁለትም አንድ ሆኖ አላውቅም። ሶስት እኔ ነኝ። እና ደስ ብሎኛል። ሶስተኛ አራተኛ ነኝ። ይሄው ብዙ እያርጉን ነው የእኛ ቤተሰቦች። ይቀድምሻል በነጻ ብቻ ቤተሰብ ሰብስክራይብ አድርጉት እና ታሪክ እንደምንሰራ አምናለሁ። በጣም ብዙ ነን አይደለ? በጣም ከበቂ በላይ ነን። በጣም ብዙ ፍፄ፣ በዚህ አጭር ጊዜ ውስጥ ይወደዳችሁት አላችሁ፣ ተቀባይነት ያገኘ ልጅ ነውና፣ አዎ ፍፄ ይጋራችሁ ማለት ነው። ኧረ፣ ብቻ የምሬ ሲሪየስ፣ በጣም የሚገርም ኮሜንት አይቼ ነው። እሺ ዝም በይ፣ ወይኔ ነገረኛ ልጅ ረፊ፣ በቃ እንዳላበላሽልኝ ጸጉሽን አትሳቂ እና የምር በጣም እንደሚሰራ አምናለሁ። ወንድሜ እና በጣም የምወደው ጓደኛዬ ነው መቤቴ። ብቻ ሰብስክራይብ አድርጉትና ትልቅ ደረጃ እንደምታደርሱ ተስፋ አደርጋለሁ። እኛም ፍፄ ከጎንህ ነን በምትፈልገው ሰዓት አለን እና ሰርተህ በርትተህ እንደምናይ ተስፋ አለኝ። ስጀመር እምነት አለኝ በአንተና ጠንክረህ እንደምትሰራ 100% እርግጠኛ ነኝ። እና ደግሞ ትልቁ ስጦታ ሰብስክራይብ ማለት አዎ፣ እኛ ያው ትንሹን ከፍተነውና ምን ሰተናል ትልቁን ደግሞ እናንተ ስጡት። የኛ ውድ ቤተሰቦች በጣም እንደምትወዱት በጣም እንደምታከብሩት በጣም እንደሚመቻቸው አቃለሁና ቤተሰቦቼ ሰብስክራይብ አድርጉት። የኛ የኔና የሀይሜና የሁላችንም ፋሚሊዎች ሰብስክራይብ አድርጋ በጣም ብዙ ነን። ኦልሞስት እኔ ሁለት መቶ ሺህ አንቺም ወደ 180 ሺህ አለሽ፣ እና ያ ሁሉ ፋሚሊ ሁሉም ሰብስክራይብ ያረገው አስቢ። እና በዚህ ቪዲዮ የምር በጣም ብዙ ነው የምጠብቀው። በጣም ብዙ ከበቂ በላይ ስለሆነ ነው። አሳፍራችሁን አታውቁም። ኮንፊደንስ አለ በእናንተ መቶ ፐርሰንት ኮንፊደንስ አለ የትም ሄድ እናንተ ንጂ አላፍርም እና አዎ ከፈትለትም እያሉ ስለነበረ የሁላችሁም ፍላጎት ነው በጣም እጠብቀው ቻናል ነው በእውነት የፍፄን ቻናል በጣም እጠብቀው ቻናል ነው እና ፍፄ ጠርተዋል ይመጣል ያው እሱ ደስ ይለዋል ብዬ አስባለሁ አዎ አምናለሁ ግን ይጠብቀዋል አይጠብቀውም ጊዜ አሁን አይመስለውም እሱም እና እናንተ ፍፄ እስኪመጣ አብራችሁ ቆዩ እስከዛ ሰብስክራይብ አድርጉት በእውነት ይሄ ቻናል እኔ እንጃ ዋንዴ ቢያንስ ከአስር ሺ በላይ መሆን አለበት። ከዛ በላይ ነው መጠብቀው ብያቸዋለሁ። ሪከርዱን ሰብረን ታሪክ መስራት አለብን አይደለ? በአንድ ቪዲዮ ኢትዮጵያ ውስጥ አለ አዱን ነው እኔ ማውቀው። የለም በእኛ ጀማ የሀብቴ ነው ያለው እና የሀብቴን ሪከርዱ ላይ ቢሰበር ደስ ይለኛል። ምክንያቱም ፍጹም የሚገባው ምርጥ ሰው ነው አይደለ እንዴ? በጣም በጣም ምርጥ ሰው ስለሆነ ቤተሰቦች እናንተ በሰብስክራይብ አግዙን። እኔም ማርግ ያለው ቅመመ መሆን አስደርጋታለሁ ይመቻችሁ ፍፄ፣ እስኪመጣን ጠብቀው። በጣም በጣም ነው የምንወዳችሁ። ኑሩልን አይደል? አዎ አሜን። ኑሩልን። እስቲ ያሩጊት ትላንትና በስቃይ ኑሩ የዋለችን በስቃይ ምን እሻው ምን እንዳላረግ ነው እንደዚህ እንቅ አርገ ያስገኝ ሳቀፋት ለምን አቀፍከኝ? ፍቅር ነው መስጠትን፣ አይደለም መቀበልን አያውቅም ነው ያልኩት። ምን አይነት አባባል ነው የምትለው? እንደዚህ መርቂያቸው ላይ ነበር እጃችሁ። ለሰብስክራይብ ይፈታ። ለብዩ አይናችሁ ይከፈት፣ አሜን። በቃ እዚህ ደሞ ዋናው ነገር ጤና ነው። ጤና ይስጣችሁ፣ ረጅም ጤና እና እድሜ ይስጣችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ማሚን ሁላችሁ ነው። እሺ እኔ ሸባ አሜን፣ ሸባ እንደምንል ጠርብሽ። ከዚህ እስኪመጣን ጠብቀው። ፍኪልኛ የኔ በርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል አልፈራለሁ ስትኖሪልኝ ደስ ይለኛ ልደፍራለሁ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል አልፈራለሁ ስትኖሪልኝ ደስ ይለኛል ልደፍራለሁ አልነጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ የጎጆ ቤቴ ፋኖስ ኩራዜ ነሽ መብራቴ አንቺ ነሽ ፍቅር እምነቴ ወቴ እኔማ ያንቺን ጠረን አረሳ አባቲ እንዴት ነክ ሰላም እንዴት ናችሁ? ውድ ቤተሰቦቻችን። አንተ አትፈርሺ ለነገር ለነገር ሲሆን ነው የምታፍረው። ሰላም በልሽ። ነገረኛ ነኝ። ዛሬ ምላሳ ተነስቷል። ቻለው ምን ታውቂያለሽ? አንቺ ደሞ አንቺ ነሽ አብሮ አደጓ አብሮ አደጓ አንቺ ነሽ። ዝም በል። ምን አደረግኩሽ? ሌባ፣ ሰርቀኸኛል። ሌላ ማይንስተር። እሺ፣ ሰላም በልም። ካሜራ ላይ ጠፋህ እኮ ጌታ። አዎ፣ ብዙ ሰው ናፍቆኛል ያለው። አንተ ዝም ብቆይ፣ መጀመሪያ ለኔ ይመልስልኝ ምን ሆነሽ? ምን አድርጎኛል ያልሽው? የምን ሀኪም ቻናሌን? የምር ቻናሌን ሀኪም አድርጎት ደግሞ እኮ የማይታወቅ መስሎት ነው። እሱ መሆኑ እሱ መሆኑ የምር አሁን መልስ፣ ሀኪም እንዴት እንደሚደረግ አሳየኝና

ላውራ ተወሪያለች። አንቺ ድብድብ ልትይ ነው መሰል ከተላቅ ጀምሮ የሆነ ነገር ኦፕን አድርጋለች። ከበፊቱ የተሻለ ቀልተ ነው የምትታየኝ በጥቁር መነጸር ቀለው እን እንደ አሁን አንቺ ልጅ ተይ ሁሌ ተረብሽኛለሽ ቦታ እሺ፣ ቀጥሉ። በቃ ወንቢ ካልሽ ማለት ነው። ቀጥሉ፣ የምር ቀጥሉ። አሁን ምንም አላረጋችሁም። ምንም ይተኛለ እና እኛ ላይ ነው ምን ለምን ተላላ? እንደዚያ ከሆነ አሪፍ ታዲያ አዎ። ግን ያንተ ፀጉር በደንብ መስተካከል አለበት። አዎ፣ ከዚህ ከዚህ ጋር ወደዚህ ነው። ፌዱ ፌዱ ነው የሚባለው። እስካሁን ፌድ ጋር አልደረሳችሁም። ትምህርታችሁ ላይ መላጣ ማድረግ ነው። ለማንኛውም እሺ፣ በቅድሚያ ፍፄ እኛ መግቢያ ስንሰራ ቤተሰቦቻችንን ሰላም ስንል አይታ፣ ለኢንትሮ ላይ እንዴት ነው ቤተሰብን ሰላም እንለውና አይታል፣ አረላ እስቲ ሰላም ብለህ፣ ያው እኛም ደርሶብና እንደዚህ አይነት ነገር እስቲ ማን ማን ደርሶበት፣ እስቲ ሰላም ሰላም ለባል ቤተሰብ። እንዴት ነው አሁን ኢንትሮ ስንሰራ እንዴት ነው? ውድ ቤተሰቦቻችንን፣ ቻናል አሁን ቤቷ ላይ ስትመጣ ሰላም ሰላም፣ እንዴት ናችሁ ውድ ነው የተከበራችሁ የኔ ውድ ቤተሰቦች ምናምን፣ ትላለች። እኔም ስገባ እንዴት ናችሁ የኛ ፋሚሊዎች ምናምን ላለዋ አንተ እንዴት ነው ምትለው? ለማለት መብቴ ነው። ድጋሚ ለበል በል እና ታዲያ የት ናችሁ እናንተ? ከጎን ቆማ ታዲያ እንዴ እየተጣላችሁማ? ሰላም ሰላም ይከብደኝ ሳትጣሉ ቆፍተን ነበር እንዴ? እሺ ዝም እላለሁ። ምን አልኩኝ እኔ? እጅ ይልቀቁ በል እሺ። ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን በእግዚአብሔር። ተው ሰላም ለበለበት ዱላ ይዞ አንተን ሳይ ማለት ነው፣ እሱ እንደዚህ ይላል በራሱ ቤተሰብ ሰላም፣ እንዴት ናችሁ? በል እስኪ ተለማመድ። አሁን እኮ ብያለሁ። እያሳሳታችሁን እኮ ፍፄ፣ ዛሬ የጠራን ማለት ነው ለቁም ነገር ነው ማለት። ይሄ የምታየው ቤት እና ይሄ የምታይ ቻናል ሰላም የምትለው ፋሚሊ፣ የአንተ ፋሚሊዎች ናቸው። እና ሻን አረኛ የምራችን ነው። እግዚአብሔርን እና ብዙ ቤተሰብ ቻናል ክፈቱለት ፍፄ እናበረታቷለን ምናምን ሲሉን፣ ይህን ታሪክ እንሂድ አሉ ይህን ታሪክ ምናምን አሉ ማለት፣ እኔ ደግሞ ማየት ፈለግኩኝ ለፍፄ ካልተከፈተ አሉ ምናምን ትናንትና ብዙ ቦታ እየው ኧረ ክፈቱ ክፈቱ እዛ። ከፈትን እና ታሪክ ሊሰራ ነው መሰለኝ፣ ይሄ ቤት ላይ ከዛ ቻናል በቃ ከፍተን ልንሰጥ ነው። አባቴ አሁን እስተላለ ወይስ እኔ ልበል? ሰላም በላቸው። ከዛ ደግሞ በጣም የሚወድ ብዙ ፋሚሊዎች አሉ እና በቅርብ ጊዜ የሚገርም ማለት ቤተሰብ ወዳጅነት አለሽ እና አፍር አፍርተሻል ከዛ እሱን ደግሞ እንደምታጠነክሩ ተስፋለን። ሰላም ብላቸው እንደምትወዳቸው እሺ። ግን እስካሁን ከመጣበት የኛ ፋሚሊዎች ምን አይነት ናቸው? የሚገርም ፋሚሊ ነው ያላችሁ። ጌታ ከቃል በላይ በጣም አሳቢ ነው። ወታደሩ ልጅ፣ ወታደሩ ልጅ። ጌታ ይህን የመሰለ ምርጥ ፋሚሊ እናንተ ስላስተዋወቃችሁን፣ ጌታ በጣም ነው የማመሰግነው፣ በጣም ከልቤ እኔ በዩቲዩብ አለም ማለት የኛ አይነት ፋሚሊ አይቻላቅም። የኛ ጀማማ ሁሉ የወላችን አይነት ፋሚሊ ያለ አይመስለኝ። ምክንያቱም እንደ ቤተሰብ ቀርቦ ተጨንቆልሽ ምናምን እኔ አይቻላቅም። ዩቲዩብ ላይ ሜ ቢ ሰው ለመደበር ምናምን ነበር ከዚህ በፊት የሚገባ አይ ቲንክ እኔ ምገባ ነበር። ያለፉ ልጆችን አይ ነበር ድሮ ዩቲዩብ የሚሰሩ እና ምገባው እንት ለእንት ነበር። ገብቶም የሆናላ ፕራንክ ሲደረግ እንዲህ ምናምን ለመፍታታት ብቻ ነበር ግን የሆነ አለ የኛ ፋሚሊ ደግሞ ይለያል። እኔ ኢትዮጵያ ባለም የኢትዮጵያ ላይ አይቻላቅም እንደዚህ አይነት ፋሚሊ እና ክበሩልን እና በደንብ ሰላም በል እንወዳቸዋለን። ሰላም በልልኝ። እሺ ቤተሰብ ሰላም ብያለሁ በመጀመሪያ እና ቀጥል ቀጥል። እሺ ከባድ ነው ስሜቱ ከባድ ነው። ይሄን ለናንተ የሚያስብ የሚጨነቅ ቤተሰብ ለኔ መስጠት ማለት ያው በጣም ከምስጋና በላይ በጣም ነው ማመስገን። እኛ የደረሰብን ስቃይ ነው ገና ሲከፈትልን፣ ማን ተሰቃይቶ ማን ይቀራል? እሺ ወደ ጉዳይ ልግባ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን። እንደምታዩን እና ሰብስክራይብ አድርጉኝ። እንደ አመስግናቸው በጣም ነው ማመሰግነው። በጣም በጣም የምትገርሙ ፋሚሊዎች ናችሁ። በጣም ለሰው የምትጨነቁ በጣም ብዙዎቻችሁ ቲክቶክ ላይም ስልኬን የሚያገኛቸው አንዳንዶቻችሁ ሲጣሉ ምንድን የተፈጠረው ምናምን እያላችሁ ስትጨነቁ ከቤተሰብ በላይ እንደ ቤተሰብ እንደናት እየተጨነቃችሁ ብዙ ብዙ ነገር ስትሉኝ የነበራችሁ ነበራችሁ። በጣም ጥሩነታችሁን ያየሁት እና እዚህ ቤተሰብ በመቀላቀሌ በጣም ደስተኛ ነኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ ክበሩልኝ? እና ቤተሰቦች ፍፄን ሰብስክራይብ አድርጉትና የሁላችሁን ፍላጎት ስለሆነ በእውነት ትልቅ ሰብስክራይብ ነው የምጠብቀው እና ሰብስክራይብ እያደረጋችሁ አበረታቱት። በቀጣይ ቪዲዮ እስክንመለስ ድረስ እናንተ ሰብስክራይብ አድርጉት። ምክንያቱም አሁን እንደሌላው ጊዜ ምንድን ነው አስር ሺ ካልገባ ካኑ ለቻና እዚ ቻና ላይ ቪዲዮ አይሰራም ምናምን እንል ነበረ፣ ግን ትናፍቁናላችሁ፣ ሰው እንመጣለን እኛ። እናንተ ደግሞ ሰብስክራይብ አርጉት። በጣም በጣም እንወዳቸው፣ እናመሰግናለን። በዚሁ ላይ እባክሽ ረፊ ዛሬ አደረገ ትቆረ ማቆረጥ አለበት። እዚህ ቤት ቆረጥ እስከ ታይ እንደዚህ አይነት ቪዲዮ ነው ይዘላችሁ ብቻ ቤተሰቦች በጣም በጣም ነው የምንወዳችሁ፣ እወቁት። እናንተ ሰብስክራይብ ያደረጋችሁ አበረታቱልን። አንቺም በርቺልን። ወንድሜ ፒስ